ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በእና ሀይሚ መጥቻለሁ። እየሆነን ለመናገር በጣም ደስ ብሎኝ ነው የመጣሁት ማለት ነው። አብዛኞቻችን የምንፈልገው ነገር ነው ብዬ አስባለሁ። ዛሬ ሀይሚና ብሩኬ የመጡበት ፕሮግራም ማለት ነው። እንግዲህ እሱም ደግሞ የሰርጋቸው ቀን ሊወስኑ መጥተዋል ማለት ነው፣ ወይም ደግሞ ቀጠሮ ሊያዝ መጥተዋል። እና የዛሬ አመት የማሙሽ እናት የዛሬ አመት የማሙሽ አባት ሊሆኑ ነው ማለት ነው። የሆነን ለመናገር ማለት ነው። ሀይሚና ብሩኬ ለምን እንደሆነ አላቅም። በቃ እነሱ ተጋብተው ማየት በጣም ነው ደስ የሚለኝ ማለት ነው። የሆነ አላቅም። በቃ አብርሽና ሩተ ተጋብተው ማየት በጣም ጓጉተን እንፈልግ ነበረ። ገባችሁ አይደል? ዱባይ ለቀወጥ አርገ እንዳርን ግን ተበላሸ። ተገለበጠ፣ ነገሩ ተገለበጠ። የሆነ በቃ እንዴት ልበላችሁ፣ ሰርጉ በአናቱ ተተከለ መሰለኝ እና ተበላሸ። በቃ አለቀ እና ባይጋቡሽ ይሻላል ብዬ አስባለሁ እኔ። ሀይሚና ብሩኬም እንደዚህ የምትሆኑ ከሆነ ባትጋቡ ደስተኛ ነኝ። የምር እውነቴን ነው፣ እንድትጋቡ አልፈልግም። እንደ አብርሽና እንደ ሩታ ልትሆኑ እንድትጋቡ አልፈልግም። ግን እናንተ ሲጀመር እኮ እንደዚህ አትሆኑም፣ እርግጠኛ ነኝ። ምክንያቱም አብርሽና ሩታ ከዚህ በፊት ራሱ ሳይጋቡ ራሱ የሚሰሩት ከነ ሜሪ ጋ አብርሽ ጥፊ ሲቀምስ፣ የሜሪ ጥፊ ታስታውሳላችሁ? የሩታ ጥፊ ሳስታውሳላችሁ? በጉንጩ በአንድ በኩል የዞረ ማለት ነው እና አብርሽ እንደዛ ጥፊ እየዞረ እየዞረ ግን እኔ የዛ ሰዓት ማለት ነው ሰርግ ቦታ የእውነት የአብርሽ እንትን የሆነ እንዴት ነው ጉንጩ በአንድ በኩል የዞረ መስሎኝ ነበር ግን አልዞረም ጥሩ ነው የእውነት ይችላል እኮ እና ሀይሚና ብሩኬም ደግሞ ማለት ነው የእኔ ውዶች እንደ አብርሽና እንደሩታ ልትሆኑ ከፈለጋችሁ እንድትጋቡ አልፈልግም ሰርጋችሁ ድረናችሁ እኛ እንመጣለን ቃል ግቡ የሀይሚና የብሩኬ ፋሚሊዎች ማለት ነው ቃል ግቡ ኢትዮጵያ እንሄዳለን ከዛ የኔንም ሰርግ በልታችሁ ትመጣላችሁ፣ በዛውም ማለት ነው። ስለዚህ ቃል ግቡና እንሄዳለን ለሰርጋችሁ። እሱ ችግር የለም አንድ ሺ መጀና መምጫ ኮ ከዱቤ ያላችሁ አንድ ሺ ስድስት መቶ አንድ ሺ ሰባት መቶ ነው የአንድ ወር ዳሞዛችሁ ነው። ስለዚህ ቃል ግቡ ከእነሱ ሰርግ። ምክንያቱም ለምትወዱ ሰው ብዙ መጽዋት ትከፍላላችሁ። እንኳን ይሄ አይደለም ጊፍት ምናምን እንትንትሉ የለ፣ ግን በአካል ተገኝታችሁ ደግሞ የእነሱን ደስታ መካፈል ማለት ደግሞ ትልቅ ነገር ነው። እግዚአብሔር ነው ምላችሁ። ስለዚህ የአንድ ወር ዳሞዛችሁ ነው። ስለዚህ ቃል ግቡ። ሰርጋቸው ቀጠሮ እንትን ካሉ እንሄዳለን። ቃል ከገባችሁ እኔም እሄዳለሁ ማለት ነው። እና እስቲ ቪዲዮዋቸውን እያይን ቀንጨብ ቀንጨብ አድርገን እንመጣለን። እሺ፣ እያሳፈርክኝ ነው። አራት ፈሪ አይ፣ ልወጉ እኮ ነው። መወሰኑ ስለማይቀር ከአሁኑ መለማመድ ይሻል። ካልክሽ፣ ምን አማራጭ አለኝ? እሺ፣ አራጭ አለ። አቤት ድምፅ ሸበላ ነው የከብድ፣ ትናንት ጠፋችበት እንደ ትናንት ጠፋሁበት ምክንያት ቅድም ተናግሬ ያለው ሲ እንደ በፊቱ አለም ቤተሰብ አሁን ድሮ ሰርግ ማለት ነው ጥር ላይ ነበረ ማዚያ ላይ ነበረ ደስ የሚለው ልክ በቃ ጾም እንደተፈታ ተሳሳ ሀያ ዘጠኝ ጾም እንደተፈታ በጥር አንድ አለ ሀያ አንድ አለ አስራ ሁለት አለ ስድስት አለ ምናምን አስራ ስድስት አለ እና በቃ በቃ ጥድፍ ነው ማለት ነው። ካሜራማን ራሱ ስጠይቁ አሁን ጥር የእኔ አሁን የሚመጣው ጥር አመት ሽምግልና ከተላከ ማለት ነው። ካሜራማን ራሱ ማለት ነው። በቃ በነፍሳቸው ነው። በቃ ሁሉም ካሜራን ስጥ ቅብርር ነው የሚሉት ማለት ነው። በዛ ላይ ደግሞ የሚጠሩት ዋጋ ራሱ ማለት ነው፣ የእውነት ለመናገር እና እናንተ ላይት ጠፍቶ ነበር። ምን ሆኖ ነው ግን ያለ ላይት እንትን ምለው፣ የስልኬ ላይት ራሷ ቶቼ ነው የምቀደው፣ ታውቃላችሁ። አይ ጭንቅላት እና ጥር ወር ላይ ነበረ በፊት ሰርግ። ጥር ወር ላይ ደሞ እንደዚህ ማዚያ ላይ ምናምን ማለት ነው። አሁን ግን ሐምሌ ትላላችሁ፣ ናሴ ትላላችሁ፣ መስከረም ትላላችሁ፣ ምን ሰኔና በቃ ምንም አይነት ግንቦት ምናምን ጾም ብቻ አይኑር እንጂ ሰርግ እየተረ ሙሉ አመት ሰርግ አለ። እንደ በፊቱ አይደለም። በፊት የዛሬ ስንት አመት የአስር አመት አምስት አመት በፊት እንደዛ ጥርና ማዚያ አመት ጠብቆ ነበር ሰው የሚጋባው። አሁን ግን አመት ሙሉ ነው ማለት ነው። እሱ እንደውም እያወራሁት ምንድን ነው አሁን ብሩኬና ሃይሜ? ከፋሲካ በኋላ ነው ወይ ምናምን ዳግማ ትንሣኤ መልስ ይደረግ ነበረ። ግን አሁን እንደዚያ አይደለም። ካገባሽ ለፋሲካ፣ ካገባሽ ለዳግማ ትንሣኤው የፋሲካ ጾም እስኪጀመር ና ከዛ በኋላ ሰርጉ የፋሲካ ዕለት ታደርጊያለሽ ማለት። ምን እያልከኝ ነው? እንትን እንኮ ነው የምነግሪሽ። ሰርጉ የፋሲካ ዕለት ሲቅነሳ ነው፣ ሰርጉ የፋሲካ ዕለት ከሆነ በዶሮ ልሳቸው ታ ለበዓል ወጪ ይወጣላል። አንደኛሽን ተቀላቂና የፋሲካ ለት ታደርገዋለች። ከዛ ደግማ ትንሣኤ ማላ ደግማ ትንሣኤ በዶሮ ቤተሰብ ክፍክፍ ታስብያለሽ። አዛ ሰኞናም ቅልቅል ናም አያስፈልግም። አንተ ጉራጌ ወይ ጉራጌ። ከዛ ማና እንዲህን የተሟላ ቤት ውስጥ ካልሆነ ጋሽ ልጅህን አሳልፈ እንዳሰጥባል። ሶፋ አላችሁ፣ መጋረጃ አለ አልጋለ፣ የምትኙትን ይኸውላችሁ። እንደውም አልጋ መግዛት ራሱ ካቃታችሁ እናንተ፣ ሲጀመር ማኪና ያላችሁ ሰዎች አልጋ መግዛት ያቅታችኋል ብዬ አላስብም። ግን ልንገራችሁ፣ አንድ እንደ ሀሳብ ማለት ነው። ሀይሚና ብሩኬ አልጋ መግዛት ራሱ ከበዛባችሁም እንደምታደረጉ ልንገራችሁ፣ ማለት ነው። ቆይማ በዛኛው ስልኬ እንትንጌት እየተፈለግኩ ምንድም ታሉ ታቃላችሁ። እንዳሳብ ማለት ነው። አሚና ብሩኪ ማለት ነው ሁለታችሁም አንዳንድ ሰው ነው። ሁለት ሰው ራሱ ያስተኛል እኮ አልጋችሁ። ግን አንዳንድ ሰው ያስተኛል ብላችሁ ካሰባችሁ የሁለታችሁንም አልጋ ታመጡና ለጥፍ ታረግ አንድ ላይ ታጋጥሙትና አንድ ላይ መተኛት ነው። አለቀ። አልጋ መግዛት እንዲሁም እንዲ አቃተን፣ አንድ አይ ትልቅ አልጋ መግዛት አቃተን ካላችሁ እንዳሳብ ማለት ነው። ምክንያቱም ትልቅ ደረጃ ስደርሱ ድረስ ሌላ ምንም ማያቅታችሁ የቤት ቃ የተሟላ ነው። አንዳችሁ ቤት ጠቅልል ማለት ነው እኮ በቃ ብሩኬ ቤት እንትታና ሀይሚ ቤት ትመጣለ አንድ ላይ መኖር ነው በቃ አለቀ። ለሁለታችሁም የሚበቃል መኝታ ቤት አለ፣ ሽንት ቤት አለ፣ ሳሎን አለ፣ ክቺን አለ፣ አለቀ። ሌላ ምን ትፈልጋላችሁ ከዚህ በላይ ማለት ነው? እግዚአብሔር ይመስገን በሉ። ታክሲ አትይዙ፣ ታክሲ ላይ አትቆሙ፣ ታክሲ አጠብቁ፣ ማኪና አላችሁ። እግዚአብሔር ይመስገን የመዳም ቅመሞችን ያኑርላችሁ። አሜን በሉ፣ አሜን በሉ። አዎ እንደ ቀልድ መጀመሪያ ቤት ያሟላ ከበር ያደረጉ ብቻኛ እንዳሉ እንዳይሰማኝ እኔ ያለሁልሽ እያሉ እናገራላችሁ። እናንተ አተቁጭ በዜር በዜር እና ማቀን ይወሰን። እንደ እኔ ግን በዚህ አጋጣሚ የሆነ ህግን ላውራ ነው። እኔ ግልጽ ነኝ። ታውቃላችሁ ቤተሰብ እውነት ታውቁኛላችሁ። እኔ እንደዚህ መደባበቅ አልወድም። እዚህ ግን የብሩኬን እንትን ቁንጣ ይወዳል ብሩኬ፣ ታውቃላችሁ። አሁን አብርሃምም ቁንጣ እየወደደ ነው። የቡታጀራ ዩቱበሮች እንዳለ በብሩኬ እየወጡ ነው። እውነትና አውራ ከተባለ አብርሽ በፊት ቁንጣ ይለብስ ነበር። አሁን ብሩኬ እየለበሰ ሲመጣ እሱም እየለበሰ ነው። የቡታጀራ ዩቱበሮች አብዛኛው ቁንጣ እየለበሱ ነው። አሁን ግን እግራችሁ ቀጫጭን ከሆነ ምናምን ድሮ ሙየል የበላ ከሆነ ግን አትልበሱ። እንደ ብሩኬ ንጹህ ከሆነ ልበሱ። ግን የብሩኬ እዚህ ጋ ምፈራው ነገር እንደው ታውቃላችሁ፣ እዚህ ጋ ማለት ራይ ላርግላችሁ ያው ማለት እውነት ተናግሮ መውጣት ነው። እኔ እዚህ ጋ ተሸፋፍኖ መውጣት አልፈልግም። ሁሌ ማውራት ፈልጋለሁ። ግን አ እዚህ ጋ እያችሁ በምን ላርገው ክፉ እንዳትሉኝ እናንተ። ክፉ አይደለሁም። አ እዚህ ጋ እዚህ ጋ እያችሁት እዚህ ጋ እኔ እፈራለሁ፣ ያኛው ነገር እንዳይወጣ ማለት ዮነት በብጫ ሰምሬዋለሁ። በብጫ እኮ በፒንክ ላርግላችሁ እንዲታይላችሁ አ እዚህ ጋ እዚህ ጋር ያኛው ነገር እንዳይወጣ ባለፈውም እንደዚህ ቪዲዮ ሲሰራ በጣም እየተሰቃቀእንድ የሚባለው የአማርኛ ጠፋብኝ፣ ማለት ነው ስቅት ነው እየተሰቃቀው ነበረ። አማርኛ ጠፋብኝ፣ ጉዴ ፈላ እና ማለት ነው ሁሌ ነው እንትን ምለው ባለፈው ቪዲዮ ለራሱ እያየው በጣም በቃ፣ እኔ እንጃ ቪዲዮ ሲያልቅ ድረስ ማለት ነው በጣም እየፈራው ነበረ። ወይኔ ብሩኬ እንዴት ሊሆን ነው? ምናምን እያልኩኝ ያ ነገር ወጥቶ ማለት ነው ታውቃለችው ከዚህ በፊት ውጭ ላይ ያለ ላጥፋውና ይህን ላውራ። ከዚህ በፊት ታውቃላችሁ ማለት ነው ውጫ፣ ያ ኦርላንዶን የሚወደው ልጅ ታውቃላችሁ፣ ፀጉራሙ አፍሪካዊ ማለት ነው። ያ ጥቁር አሜሪካናዊ ነው አዎ መሰለኝ፣ እንደዛ እሱ ማለት ነው። እንደዚህ ላይቭ ላይ ነው፣ ሀያ ሺህ ነው ሰላሳ ሺህ ሰው ነበረ ላይቭ ላይ ማለት ነው፣ ዩቱብ ላይ። እና የሆነ ጌም እየተጫወተ ነው፣ ብቻ እንትን ተሸነፈ ነው የሆነ ነገር ነው። ብቻ ሲዘል ማለት ነው ያ ነገር መራቢያ እንትኑ ወጣበት ከዛ ስሙን እንደ ይሄ እኔ አሁን እኔ ያለውበት አሁን ማለት ነው፣ ያላችሁበት እሱ ማለት ነው አጠፋ ጭራሽ ማለት ነው፣ እንትኑን አጠፋ። በቃ እንዳለ ይሄ አሁን ያላችሁበት አው ዩቲዩቡ ማለት ነው። ስሙን ልጥራ ምን ያደርጋል? እሱ ጭራሽ አጠፋበት ማለት ነው፣ አጠፋበት። ከዛ በስንት መከራ፣ በስንት ስቃይ የመጨረሻ ነው ተብሎ ማስጠንቀቂያ ተሰጥቶ ተመለሰ። እና በአንዴ ነው ድርግም የሚያደረግባቸው ማለት ነው። ስለዚህ ነ የብሩኬ ይህንን ነገር በጣም ነው የምፈራው። አንድ ቀን እንዳይወጣ ሲቀመጥ ምናምን ጫፉ እራሱ እንደ እናንተ እንትነሽ እንዳትሉኝ፣ ያው ግልጽ ማውራ ስለምፈልግ ነው እዚጋ ማለት ነው። ግልጽ የምናወራ ማለት ይሄ ነገር ማንም ሰው የሚያወራ ነው። ገባቸው አደለ? ማንም ሰው ይሄ ያለ ነገር ነው። አዳምና ሔዋን መሀል ላይ ያለ ነው። ሁሉም ሰው የሚያውቅ ነው። እናት አባቶቻችን እንኳን ባል ስናገባ ማለት ነው እኛ ከባሎችን ከባሎቻችን ጋር ተኝተን የምናደርገውን ቤተሰብ እራሱ ያውቃል ስለዚህ እዚህ ጋር እንደ ግልጽ ማውራት ገባችሁ አይደለ እዚህ ጋር መደባበቅ ምናምን አይደለም እኔ አብዘው ፋሚሊዎቼ ለእናንተ በቃ ግልጽ ነው ማውራት የምፈልገው ይሄ መደባበቅ ወይም ደግሞ የሆነ እንትን ብዬ ሸፍኜ መውጣት አልወድም ማለት ነው ስለዚህ ብሩኬ ተጠንቀቅ ማለት ፈልጌ ነው አዎ ይበቃል ነፍስ ወንድምሽ ዱባይ አይገባም አይደለ እኛ ደግሞ የት እንጋባ መሰለሽ ፓሪስ ነው እኛ ብሩኬ ዱበኤ ይውል በማማት ምድር ኃጢአት ውስጥ ገብተን ድረን ቀውጠን ማለት ነው። በሄዱ በሳምንት ራው ሳይቆይ በአናታቸው ተተከሉ ማለት ነው። ስለዚህ ጥሩ አይደለም። ሰርጋችሁ በስነ ስርዓት ሃይሚ ልንገርሽ ማለት ነው። እዚጋ በስነ ስርዓት ብሩኬ፣ ሽምግልና ልከ እርግጠኛ ነኝ እናንተ እንደዛም እንደምታደርጉ ማለት ነው። ሽምግልና ተልኮ በስነ ስርዓት ቀለበት ተደርጎልሽ በስነ እናት አባት እግር ስመሽ ጉልበታችሁ ስመሽ ጋቢ አለብሰሽ መርቆ ባርኳችሁ ውለዱ፣ ክበዱ፣ ተመንደጉ፣ ዘር ማንዘር ዘር ዩ ተብላችሁ ጉልበት ስማችሁ ከቤት ትወጣላችሁ። ከቤት ምንም እንኳን አደለም ሰርግ አደለም ማለት ነው። ልደታችሁ ራሱ ከቤተሰብ ጋር ነው የሚያምረው። ልንገራችሁ፣ በጣም ትንሽ እየደስታ ራሱ ከእናት አባት ጋር፣ ከቤተሰብ ጋር ነው የሚያምረው ይሄን ሌላ ሀገር ብር ስላላችሁ ወይም ደግሞ ዩቱበር ስለሆናችሁ ወይም ደግሞ ፌመስ ስለሆናችሁ ከአገር ወጥቼ ሰርግ ላድርግ ለንጋ ነው። ፈረንሳይ አሜሪካን፣ ታንዛኒያ ወላ ኑኬ ነው ምንድነው? ፈረንሳይ ነው የት ነው ያለው? ኑዌር ነው ምናምን አለ ማለት ነው። የትም ይሁን ብሩኬ ማለት ነው ለመዝናነት ቫኬሽን። ሶ ከተጋባችሁ በኋላ ወይም ደግሞ መልስ አሁን ድሮ አሁን ሉብናናዎቹን ካያችሁት ማለት ነው። በተጋቡበት ለነገው ለነገው ቱርክ ነው የሚሄዱት። ቱርክ ነው ድንግሏን የምሰጠው። ሉብናኖቹን ካያችሁት እንደዛ ነው። ዛሬ ማታ ይጋባሉ። ለሊቱኑ ትኬት ቆርጦ ነው ለሊቱኑ ይዟት ነው የሚሄዱት ቱርክ ነው ድንግሏን ምሰጠው። ሉብናን ውስጥ አሰጥም። የሉብናን ሴቶች ማለት ነው። እንደዛ ነው ተጋብተው የሚሄዱት። እናንተ ተጋብታችሁ በስነ ስርዓት እናት አባት ቤት ሰርጋችሁን አድርጋችሁ መልሳችሁን አድርጋችሁ ቫኬሽን የትም አገር ሂዱ። የትም ገባችሁ እንደኔ ማለት ነው። ግን ይሄ ሰርግ እዚህ ጋር አደርጋለሁ፣ ሰርግ እዛ ሀገር አደርጋለሁ፣ እናት አባቴ ቤት አይደለም፣ ከኦዲየንሶች ጋር አደርጋለሁ። ኦዲየንሶች እኮ ከእናት ከአባት በኋላ ነው የመጡት። ገባችሁ አይደለ? ስለዚህ ከእናት ከአባቶቻችሁ ጋር ወግ ማዕረጋችሁን እዩ። ከእናት ከአባት ውጪ ሰርግ ምናምን ምናምን፣ ወንድምሽ እንደዚህ ብሩኬ፣ ኖ ኖ ኖ ኖ ነው። እኛንም አምጥተው እዚህ ጋር አጥያት ውስጥ ከቶ ራሳቸው በአናታቸው ተተክለዋል ማለት ነው። ለማይረባ ትዳር ገባቸው አደለ? ለክብር ለሌለው ትዳር እኛም ኃጢአት ውስጥ ገባን። እነሱም ክብር የሌሎት ትዳር ነው እንትን ያሉት ማለት ነው። ስለዚህ ጥሩ አይደለም። እንዴት ነው የምንሄደው? በግር ስትቀልድ ነው ግመዝገብፈታቢ አድርሰን ዛ ቃል ፓሪስ ከሆነ እሽ እላለሁ። ያለ ዛምቢ ነው የምለው። አላልኩሽም? ሰላም ልጅ ምን አለበት ቱርክሽ እንትናቸው እኮ ጠባብ የሆነ ነገር ላይ ወጣን። በነገራችን ላይ እኔ እያስለመደኝ ነው እሱ አንድ ቀን ታያላችሁ። ሲያስለመደኝ የሆነ ባዶ ሜዳ ሰው እንዳልገጭ አንድ ቀንማ አሳያችኋለሁ። ሰፈሬ እንግዲህ ጠባብ ነው መንገዱ። ወይ ፀሐዩ ሊያጠቁረን፣ እኔ ለአንቺም አልሆኑ የለ። እዚህ ሰፈር ውስጥ ግን ማርያምን ማለት ነው፣ ባለፈው ገርሞኛል። ማርያምን ወይኔ ማርያም በይ ማርያምን፣ የምርሽን ነው ነው ምናምን ይጠቀኛል። ኧረ በእናትህ በፈጠረ

የሰርግ ቀን ምናምን ሲለኝ እኮ ነው ሀሳቤ በሌላ ተወጥሮ ሀይሚ ማለት ነው። ስለ ሰርግ ሲያወራ ሁሉም ነገር አረሳችሁና ከቤት ወጣች እና የኔ ፕራንክ መስሎ ነበረ። አያችኋት፣ በአንዴ ነው ሀሳብ ራሱ የሚመጣለት። ወይኔ እግዚአብሔር ታድልል። እንደ ትናንት ቀን ሙሉ ስለፋበት የዋልኩትን በእግዚአብሔር እንዴት ረሳለሁኝ። እጅ ደግነቱ ብዙ አራቅንም ብዙ አራቅንም። ግን አሁን ያለኝ አማራጭ ሲመጣ ወደ ቤት እንመለስ፣ አሞኛል ማለት ነው እና ቤት ውስጥ ሰርፕራይዝ አድርገው፣ እንዴት እረሳዋለሁ በእግዚአብሔር። እኔ መኪና ውስጥ ሰርፕራይዝ አድርገው፣ በጣም ነው የሚያስጠላው፣ በጣም ነው የሚያናድደው። ግን እሱን አስደነገጥኩት። ብሩኬ እንትን አመጣልኝ፣ አመሰግናለሁ። ወደ ቤት እንመለስ ቤት እንሄድ፣ ከዛ ተመልሰን እንወጣና ሰዓት ማሄድ ከሆነ ደህና ነኝ። አሁን ስማኝ፣ የሆነ እቃ ረስቼዋለሁ። ቤት እንደዚህ አርጋናረጉ ይፈላ። አሁን እነዚህ ነገሮች ራሱ በክብር ነው ማስቀመጥ ያለብህ፣ ስታስቀምጥ ራሱ ውስጥ ነው ማስቀመጥ ያለብህ። ገባህ አይደል? በጣም ሚያምሩ እና ቡታጅራ ላይ ማለት ነው። ይሄ ብቻ ይሄ ምንድን ነው የሚባለው? ይሄ ይሄ ይሄ ከላይ ያለው ምንድን ነው የሚባለው ፍሬም ፍሬሙ ነው እሱ እሱ ብቻ ነበር ያገኘሁት በወርቅ ይሄ ብቻ ማለት ነው ከዛ ይሄማ በዛ ላይ እንትን ያለ ቢሆንስ የተበላሸና ቢሆንስ ወርቅ ነው ይሄ አይ ብር ነው ወርቅ ነው ብር ነው አይደለ ማርያምን የምሬ ነው ተጀራ ላይ የብቻ ምናምስቴ ነው ግራ የገባኝ ፓትራ ይሄ ብቻ ነበረ አለ ያለኝ። እና ግን የቅርብሽን ያንችን ስለማቀሽ እንትን እንድትይ አልፈልግም፣ እንድትጎጅ አልፈልግም ምናምን ነገር አለኝና ማለት ልዋሸሽ አልፈልግም፣ ማስተማማኝ አደለኝ ነገር ይቅርብሽ ሲለኝ ታውኩት። ልጁ ስለሚያቀኝ እንትን ማለት አልፈለገም። ተባረክልኝ ተባረክልኝ። ቤተሰብ እንግዲህ ይሄ ሰሞን ማለት ነው ቤተሰብ ወርቅ በወርቅ ሆኗል፣ ማለት ነው። ብሩክም ለሀይሚ ወርቅ አልብሰዋታል ከእጇ እስከ አንገቷ ድረስ ማለት ለእግሯ ነው ብቻ የቀረው እና እንግዲህ ሀይሚም ደግሞ የወርቅ ሰዓት አድርጋለች ማለት ነው። የሆነን ለመናገር ያንዛችኋል ሁለታችሁም በዚህ አጋጣሚ ማለት ነው እና ቤተሰብ ሀይሚ ቤት ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። በጣም ፈታ እንዳላችሁ ተስፋ አድርጋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።